ከህሊናው ጋር ታርቆ በአካል ብቻ ሳይሆን መንፈሱን አበርትቶ በርካቶችን ከአደጋ ለመታደግ ጠዋት ማታ ጎዳና ላይ ዘብ የሚቆመው ሰኝ ከበበ። ሰኝ ከበበ ኑሮውን በሸገር ከተማ ወይ የፈጪ ክፍለ ከተማ ያደረገ ሲሆን በአካባቢው በበጎ ፈቃድ የትራፊክ አስተናባሪነት ስራን እየሰራ ይገኛል። አካል ጉዳተኛው አንድ ነፍስ መታደግ ይበልጠኛል ከማለት ነው መንገድ ላይ የወጣው። በአካባቢው ትምህርት ቤቶች በመኖራቸው ቀድሞውንም ተማሪዎችን ከትራፊክ አደጋ ለመታደግ ፍላጎት ያለው ቢሆንም በተለየ ግን የአንድ ቀን ገጠመኙ ወደዚህ ተግባር እንዲገባ ውሳኔ እንዲወስን እንዳደረገ ይናገራል። እንዳጋጣሚ አንድ ልጅ ተመቶ ነበረ እዚህ ጋር እና እሱም በማየት ለምን ጠዋትና ማታ ለማሳለፍ ምን ሰዓት ይወስደኛል? ለምን አላሳልፍም? እነዚህ ልጆች ከሞት ብታደጋቸው ከምለው አንጻር አሰብኩኝና ቢያንስ አንድ አስር ልጆች ይሆናሉ ከኔ ጋር ዝም በየግሉ አናግሬ፣ ልጆቹም በጣም እዚ ከህብረተሰቡ መሀል ደግሞ በጣም ተወዳጅ እንትን ነኝ እና ልጆቹ በጣም ወዱኛሉ። ከዛ እንዳያሳወቅኩት ወዲያውኑ እነሱም በቃ ደስ ብሎናል ምናምን ብሎ ስልጠና ሰጡንና ስልጠና ወሰድን። ወዲያውኑ ቀጥታ ወደ ስራ እንድንወጣ አደረጉን። ሰኚ በአካባቢው ያለውን ተሰሚነት በመጠቀምም ቅልብ ያላቸውን በጎ ፈቃደኞችን አስተባብሮ የሚሰራ ሲሆን ክፍያቸውም የሰዎች ሰላም ውሎ መግባትና በተለይም አምራችና ተተኪውን ትውልድ ከትራፊክ አደጋ በመታደግ የሚገኘው የደስታ እርካታ ነው። እንደዚህ ሰው ልጆች ተማሪዎች ስላሉ ለተማሪዎች ብለን ነው እኛ እንጂ ሌላ ብር ምንም የሚያገኙ ነገር የለውም። ለተማሪዎች ይሄ ተማሪዎች ተማ አንድ ተማሪ ከሞተ አገር ተረካቢ ስለሆናችሁ ተማሪዎች በዛ ብለ ነው። አንድ ሰው ከሞት መታደግ ማለት ትልቅ ነገር ነው። ለማቅ ሰው እኛ አሁን ከሰው የሆነ ነገር እናገኛለን፣ ከሰው የሆነ ነገር እንወስዳለን ብለን ሳይሆን እኛ ከእግዚአብሔር ብቻ የሆነ ነገር እናገኛለን፣ ከሰው ባይገኝ ከእግዚአብሔር እናገኛለን። ስለዚህ ነፍስ እንታደግ። የአንድ ልጅ ነፍስ ካታደግን ለእኛ መልካም ነው የነገያችን ህይወት መልካም ይሆንልናል በዚህ ከተማ ደግሞ መልካም ሰርተን እንለፍ መልካም አድርገን እንለፍ ለሚቀጥለው ትውልድ መልካም ነገር እናስቀምጥ ብለን ነው ራሳችን ተስጦ አድርገን የተነሳ ነው ማለት ነው እያደረጉት ባለው እንቅስቃሴም በአካባቢው ተማሪዎችም ሆኑ ሌሎች ዜጎች ሰላም ውሎ መግባት መቻላቸውንና በአካባቢው የነበረው የትራፊክ አደጋ መቀነስ መቻሉንም ይገልጻል ስራችን በተግባር እየሰራን ስለምንገኝ አንድ ተማሪ አይደለም መሞት አልተጋጭው ምንም የተፈጠረ ምንም ነገር የለም። እዚህ በተማሪ በተመለከተ እዚህ በኮየ ውስጥ ሌላ ሌላ ቦታ ላይ ትናንሽ ከባድ ያልሆኑ ግጭት ሊኖሩ ይችላሉ። ነገር ግን እንደዚሁ ሰው ነፍስ ላይ የደረሰ ወይም ተማሪ ላይ እንደዚህ ራሱን ያላወቀ ይጻን ነው በዚህ መንገድ የሚያልፈው ማለት ነው። ስለዚህ ምንም አላጋጠምንም። በልጅነት ባጋጠመው የመውደቅ አደጋ ለአካል ጉዳተኝነት የተዳረገው ሰኚ አካል ጉዳተኝነት ከምንም አያግድም። በዚህም አካል ጉዳተኛም ሆነ ሌሎች በአካባቢያቸው በትራፊክ በጎ አድራጎት ዘርፍ ቢሳተፉ አደጋውን መቀነስ ይቻላል፣ ያንንም ማድረግ ይገባል ሲልም መክሯል። ከኔ ይማሩ ሙሉ አካል ያላቸው ሰዎች ልጆች አባት እናቶች አሉ፣ ሴቶች አሉ። ስለዚህ በየከተማችን ባለንበት ከተማ ወጥተን የአንድ ሰው ነፍስን እንታደግ ወጣቶች ብናገኝና በያሉበት ከተማ ወጥቶ የሚሰሩ ቢሆኑ የስንት ሰውን ህይወት እናታድጋለን። ስለዚህ ህይወት ከመታደግ በቀር ደግሞ እንዶ መኪናውን ሳይጋጭ ከተማችን አለምንም ትራፊክ አደጋ ነጻ ማድረግ እንችላለን።